አው አለ ኦኬ፣ ቲክቶክ አላት አንድ እውነት የላትም። እሷ ግድያ እንትን የሆነ መሰረት ነገር አድርጋ ስለማትል ነው እንጂ እንትንና ውሸታ ማመድ በዚህ ዘመን ቲክቶክ የሌለው ሰው አለ? እንዲ አዎ፣ ታውቂያለሽ። ቲክቶክ አማረ ሸራ አርግላት፣ ይሄን ገስት ማለት ነው። ሸራ አርግላት፣ የምትሰራውን ቪዲዮ ታስተካክል፣ የምትጽፈውን ርዕስ ታስተካክል። እኛ ከሷ ምንም ችግር የለብንም። አዋላት ሂጂ፣ ሸራ አርግላት ትምጣ ማለት ነው። እቺ መላጣ ያመል የምር ግን ማለት ነው። በስርዓት ከመጡ እኮ ምን ችግር አለው? ያውለታል። ግን ለምንድን ነው በስርዓት የማይመጡት? ሁላቸው የምር ውሸታም ናቸው። አስመሳዩላ የልጁ ስም እራሱ እያጠፋች ነው። የሰው ላይ ብየቀረጸ የቲክቶክ ላይ ትጭናለች። የሚጭን ጫናት እና ይቺ ድንጋይ ራስ የማን ብሩኬ ልጁ? ወይኔ ግን እናንተ ማለት ጨቃሻ፣ እንዴት ነው ያመጡት? እያለቀሰች እየንትን፣ እሱ ብሩኬ ብሩኬ ፍራንክ ያደረገውን ሀይሚየን ፍራንክ ያረጋትን አሁን ለምን ወጣ ይህቺ ሴትዮ ትክቶ ካናወቅኳት? ቆይ ቆይ ቆይ አሁን አስታወስኳ። ቆይ ሸላ አርግላችሁ ከብት እያለቀሰች ብታ ላይ የሻትም እንደ ሲስ ደግሞ ሰኒ አይደለም ሰኒ አንጥታት እኮ ማለት ነው። እንባ አለቃቀሷ በጣም ነው የሚያዛዝ ነው። እና ከዛ ሳያት ምን ሆና ነው ላለው ከዛ እቺ ሲስ የምትባለው ጋ ነው እንግዲህ ገብቼ ከእሷ ጋ እሷ እኔ አውርቻት አለው ምናም አውርቹ አለው ልጁ ምናምን ትላለች ማለት ነው። በዛ ነው ፎቶ ሳያት ያለች እንጂ አላቃትም። ሁለታቸው ተፋከሱ ከዛ ጥሩ ነው አልኩኝ። የማ ሁለቱ ሲፋከሱ ጥሩ ነው አልኩኝ፣ እራስ በራሳቸው ጥሩ ነው አልሽ። እነሱማ ተመካክረው እኮ ነው የሚሰሩት። አይ አይ አላልቅሰው ነበር ወይ? እናመንሽ ወይኔ፣ ደንግም እናመንሻት፣ ሁለቱም እናመንሻቸው እኔ ምስኪ እኔ በጣም በጣም በጣም ድድ እምታረጊ ያቺኛይቱን የነበረች አሁን ተናግረዋታል፣ በይቅርታ ታልፏል። እኔ እንጃ እንግዲህ። በጣም እምታናድሽ ያቺኛት ስትናገር ሌላ ሰውም ይሰማታል። በደም ባርጋው በደም ባርጋ ፈትፍታ በደም ባርጋ ስለምታወራ አሁን እሷ ናት በደም የምታስጠቁር። ይህች ዝም ብላ ያልሆነሽ ድድ ነው ታውቁ። ያቺኛይቱ ግን አሆሆ እናንተ ኢትዮጵያ እኮ ነው የምትኖረው፣ አይቺ ሴትዮ። አይቺ ኢትዮጵያ ናት። እቺ ኢትዮጵያ ናት። እንደው የሆነ ሰዓት ላይ ቲክቶክ በዛኛው አካውንቴ ማለት ነው ፎሎዬ ናት። ኢንቦክስ ላይ ራሱ የሆነ እንትን የሆነ እንትን ነገር ምናምን ትሰጣለች። አዎ ኢትዮጵያ ነው የምትኖረው። ተናግራለች እኮ እሷ እና ዛፍ ዩቲዩብ ኢትዮጵያ ናቸው። ዛፍ ዩቲዩብ እና ይገናኛሉ እኮ አብሮ ይሄዳሉ። አዲስ አበባ ነው ያለው ዛፍ ዩቲዩብ። ሰሙዬት ነሽ ዛፍ ዩቲዩብ ጋር ሸር አድርጊላት ዛፍ አለች። አብረው ይሄዳሉ፣ አብረው እንትን ስፖርት ያደርጋሉ። አይቻቸዋለሁ። አንድ ሁለት ቀን እንደውም ስታሽቃብጥ ነበር ለሀይሚና፣ ብሩኬ ስለተታረቁ ኬክ ቆረስኩላቸው ምናምን እያለች አይቻታለሁ። ይቺ እኮ አስመሳይ በያል አይቻለሁ። እሷ ነች እኮ ማግኘት ትፈልጋለሁ ትላለች። ስነሳበት ደግሞ አይቻቸዋለሁ። የምር እንደዚህ ስታልፍ ሀይሚና ይቻታል። ስለበይሉ ነው ዝፍዬን የምንቃቸው ህፃን እኔ እነሱን እኔ እንትኑ በዩቲዩባቸው ነው ውሸታቸውን አያቸውላቸዋለ አይቼ እንትንላቸዋለሁ። ላይ ካራረግ ምናልባት አሁን ሴስ ተስተካክላለች። አይደለም ያላችሁት፣ ጠብቁ። ትንሽ ቆይታችሁ ጠብቁ። ተገላብጮ ሆኖ በጣም አይደለም። አንዳንድ ጊዜ እኮ ታደርጋለች። አመሏ አመል አይደል? የአመል ነገር አለ አይደል? እከታተላታለሁ ግን፣ እሷን የት አባቷ እሷን ነው እፈራት፣ እሷን ነው በጣም እንትን ታስጠላይ ስትናገር ደሞ እሷንም ደግሞ ለምንድን ነው በደንብ ሰው ደግሞ ይከታተላታል። ሰርቻርጓት ሄዱ ማለት ነው። ሰርቻርጓት እናንተ፣ ይችን ይች ስሟ ማን ነው? ማን ይች ዘመን ይች ዘመን ኢትዮጵ ነው? አንድኛችሁ ከዚህ ውረዱና ሰርቻርጓት። እኔ ቤት ፎስቻለሁ ውዴ፣ ለምን እዚህ ጋር አታመጫት? ምንትናን ምንድን ነው የሚባለው? ቲክቶኳን፣ አንጃ ሸራር ግላት ከታች፣ የሀይሚን ፎቶ ፕሮፋይል ያደረግሽ ልጅ ማለት ነው። አምጫት። እና ችግር ሽንፍቺ ፎቶች ተዘቅዝቆ ቤትሽ ከሚዘጋብሽ ዩቲዩብ ሽም ችግር ላይ ከሚወድቅ የለቀቅሽውን ቪዲዮም አጥፊ፣ ይቅርታ ጠይቂ። የጭረቃን ፋሚሊ ምንድነው እንደዚህ ብታመጣው? ዛሬ ዛሬ ለቀቀችው፣ ዛሬ ለቀቀችው። አዎ ለቃለች። ርዕስ አላየሽም? ኤደን ደግነት፣ እቺ የጻፈችው ጽሁፍ ብታይ በጣም የሚያስጠላው። እግዚአብሔር ምን አድርጋ ነው ዩቲዩብ ላይ ገብታችሁ እናንተ ምን አድርጋ ነው የምትሉት ማለት ነው። ነጋት ይብረሩ ነው እ ጌታ ሆይ ለቀለች። ቤት ውስጥ እንዴት እንደምታስቅ እሷ ነቻ ወቻት። ግን ቲክቶክ ነው እንጂ ቲክቶክ ማለት ነው። አንቺ ማለት ነው የሃይሚን ፎቶ ፕሮፋይል ያደረግሽው ማለት ነው። በእግዚአብሔር ያን ጽሁፍ ለምን አልሸፈንሽም? እሷ የጻፈችውን ርዕስ ጽሁፍ ደግሞ ቲክቶክ ላይ ታምጣላችሁ እንዴ? እጅ እሱ ሸፍሪ ነ ላችሁ ስሙኝማ፣ እንደዚህ የሆነ ነገር ሲፈጠር ማለት ነው ሙሉ ለሙሉ እንትናቸውን አታምቱ፣ ምንድ ባለው ቻናላቸውን አታምጡ እንዳለ። የሀይሚን ፎቶ ፕሮፋይል ያደረግሽ ልጅ ማለት ነው የምንድነው የተጻፈውን ርዕስ ያመጣሽው ቲክቶክ ላይ ሌላ ሰው እንዲያይ ነው? ብዙ ሰው እንዲያይ ነው? ነው ቤት። ርዕሱ ብቻ ሳይሆን ማለት ነው ቻናሉን ራሱ አታምጡ የማንኛቸውም ይሁን እንደዚህ እንትን ሲሆኑ ማለት ነው ቻናሉን አታምጡ ምን አይነት ችግር ነው ቁራይ ጫት ወዴ እንደዚህ ማምሉ ተቀጥቶ የተጻፈውን ርዕሳ መተሽ እዛ ጋ ይውልኝ ነው እንዴ ቲክቶክ ላይ እንዲቀባበሉ ነው እንዴ ፈለግሽ አይወት እኮ እኮ ራይቻ ያቢ ምን ጉዳ ምን ጉዳቸው ሊወጣ ነው አይደለም ይውላችሁ፣ እናንተ ያሁን እኮ ተናዳችሁ ነው እንትን ያላችሁ፣ ግን ደግሞ እንዲያለ ያለ አምጥታችኋል እኮ ምኑ ምን ነው እንትን ነው። እነሱ እኮ ደስ ይላችኋል እንደዚህ ሲመጣላቸው። ሂጂ አንሺ የሀይሚን ፎቶ ፕሮፋይል ያረክሽ ልጅ። ሂጂ አንሺ ገና ሰላሳ አንድ ሰው ነው ያየው። ሂጂ አንሺ ርዕሱን ከዛ፣ የሸር ያረክሽው ምን ደስ ብሎሽ ነው ይህን ጽሑፍ ሸር ያረክሽው? አምተሽ ምን ትገርሙኛላችሁ ግን እግዚአብሔርን ከማረጋችሁ በፊት አታስታውሉም አታስቡም? እጭ አርጋት እ አላየሁት የሚናየሽ ዛሬ አላየሁት ደ አርጋት የምን አባቱ ጉድ ነው ደግሞ ይድፋት ነው ምናምን ነገር እንደዚህ የምትናገረው ደግሞ ሌላ። የሀይሚን ፎቶ ፕሮፋይል ያደረግሽ ልጅ አክብረሽ ምንም ስለአነሳሽ አመሰግናለሁ። እሺ ነው። ቴንኪው። ግን ተማረጋችሁ በፊት አስታውሉ። ለምን ጥሩ አድርጋ እንደዚህ ብላን ያደረገችው? ስታስጠላ በማቤት ቴንኪው። እኔ እናት አመሰግናለሁ። አረሳ ይያ እዛ ነው የምጽፍላቸው። ጽፍላታለን። አይ አማርኛ እንድናንተ ብችልማ እንዴት አድርጌ ሰድባቸው ነበረ። በደንብ አድርጌ አልችልማ፣ ትንሽ ትንሽ ነው። በነሱ ምክንያት እኮ ነው አሁን